ሰላም ሰላም እንዴት ናችሁ የኒሲር አምባ ሚዲያ ቤተሰቦች ይህ ኒሲር አምባ ሚዲያ እያዘጋጀ የሚያቀርብላችሁ ሀገረኛ የመዝናኛ ፕሮግራማችን ነው ዛሬ በሀገረኛ ፕሮግራማችን በድንበር የለሽ የበጎ አድራጎት ማህበር ላይ ተገኝተን የአስራ ሁለተኛ ዓመት የምስረታ በዓላቸውን ለመታደም ተገኝተናል ጥሩ ቁም ነገር እንደምታገኝ ተስፋ እናደረጋለን የእኛን ሚዲያችን ላይክ ሳብስክራይብ ሸር እያደረጋችሁ እንዲደግፉን ጥሪያችን እናስተላልፋለን ወደ ፕሮግራሙ ራሳችሁን አስተዋውቁልን ጀመሪያ ስሜ ምህረት ተከለ እባላለሁ የድንበር የለሽ በጎ አድራጎት ማህበር ኦዲተር ነው። እሺ እኔ ገነት ተመስገን እባላለሁ የድንበር የለሽ በጎ አድራጎት ማህበር ከመሰረቱት 15 ውስጥ አንዷ ነኝ። አሁን ደግሞ በምክትል ሰብሳቢ ሆኜ እየሰራው ነው። እሺ ወደ መጀመሪያው ጥያቄ፣ በ15 በጎ ፈቃደኞች ነው የተመሰረተው። መልካም ያው ማህበሩ በ2016 መሰረተ ቁማችሁና ከስንት ርጓሚ አንስቶ ማህበሩን ለመስረት ምንድነው ያነሳሳት? ሰጥ መጀመሪያ ያው ከዚህ በፊትም በተደጋጋሚ የምንናገረው ነገር ነው። አርቲስት ክፍያለው እሸቴ ይባላል። አሁን ኑሮውን ያደረገው በውጭ ነው። ከተወሰነ ጊዜ በኋላ መጥቶ ይቀላቀለናል። እሱ ነው ሀሳቡን ያመጣው። አንድ በገጠመው ገጠመኝ ተነሳስቶ ነው ይህንን ነገር። መጀመሪያ ላይ እንዳልኩ የኪነ ጥበብ ግሩፖች ነበርን። ስንገናኝ ያው የኪነ ጥበብ ፍላጎታችንን ለማርካት የክበባት ሁነን የዚህ ባህር ዳር ከተማ የሚገኘው የቤተሰብ መምሪያ ጋር እንገናኝ ነበረ እና በዛ አጋጣሚ ያንን እሱ ክስተቱን ካየ በኋላ እንደዚህ እንደዚህ ብናደርግና የሆኑ ለምን አቅም ደካሞችን ሰብስበን በዓል በማግደፍ ስራውን አንጀምርም? የሚል ሀሳብ አመጣ። ከዛ ብዙዎቻችን በሱ ሀሳብ ፈቃደኞች ነበርን። በጣም ደጋፍ ነው ጥሩ ሀሳብ እንደሆነ። ከዛ በኋላ ያደረግነው ምንድነው እሱ ግጥም ጻፈ፣ እንዳልኩ ደራሲ ነው። ትንሽ ግጥም ጻፈና ያችን ግጥም የዞርን አስር አስር ብር በመሸጥ አንድ በዓል አረጋውያንን ሰብስበን እዚህ አስራ ስድስት ያለው ቤተሰብ መምሪያ ላይ በመዋል ጀመርን። ማለት ነው እና ሀሳቡን ያመጣው እሱ ነው። እንዳልኩ በጎ ፍቃደኛ ነው። መልካም ስብና ያለው ሰው ነው። የተመሰከረለት ነው። በብዙ ነገር በብዙ ውጤታማ የሆነ ሰው ነው። እና እኛም ደግሞ እሱ እንደዛ ሀሳቡን ሲያመጣው ውስጣችን የነበረ ፍላጎት የነበረን ልጆች ነበርን። በግላችንም የበጎ ፍቃድ ስራ ስንሰራ የነበርን ሰዎችም ስለነበርን ከዛ በኋላ ሀሳቡ ጥሩ ነው በሚል ጀመር ነው። ከዛ ተሳካልንና በሚገርም ሁኔታ አንድ በዓል አረጋውያንን የበዓል የማዋል ስራ ሰራን። ከዛ ለምን ከፍ እናደርገውም ያለ በተለያየ ጊዜ ይህንን ሀሳብ ያመጣው እሱ ነው። ለምን ማህበር አንሆንም በሚል ሀሳቡን አነሳ። ከዛ ህጋዊ ፍቃድ አውጥተን ይህን የበጎ አድራጎት ፍቃድ ስራ ጀመርን ማለት ነው። ድርጅቱ እንግዲህ ከተመሰረተ አስራ ሁለት ዓመቱ ነበር። ስትነሱ ምን አይነት ላይ ነበራችሁ? አሁን እሱ ወደ ምን አሳድጋችሁት? አርባ አስራ ሁለት ዓመት ውስጥ እሺ ሲጀምር እንግዲህ በመጀመሪያ እንደጠቀስኩልሽ በ15 በጎ ፍቃደኞች ነበረ መነሻው የነበረው። ስለዚህ ራዩ የነበረው መጀመሪያ በጎ ፍቃደኝነትን በደንብ በማህበረሰቡ ዘንድ ማስረጽ፣ ማስተዋወቅና በተለይ ደግሞ ያኔ በደንብ አይታወቅም ስለነበረ በማህበራዊ ሚዲያም በደንብ ማስተዋወቅ ያንን ያንን መሰረት ያደረገ ነበርና አሁን ባለው ደረጃ አቺብ አድርገናል ብለን እናስባለን። ባለፉት አስራ ሁለት አመታት ውስጥ ገኒ ለማንሳት እንደሞከረችው መጀመሪያ ሲቋቋም ቤት ለቤት እየሄዱ ነበረ። ባለ ሱቆች ዘይት ሲያስፈልግ ሱቆች ጋር ሄዶ ዘይት መጠየቅ፣ ልብስ ሲያስፈልግ በየቤቱ እየሄዱ ማንኳኳት፣ ገንዘብ ሲያስፈልግ ጃምቦ ቤት ላይ እየሄድን መጠየቅ፣ እንደዚህ አይነት ነገሮች ነው የነበሩ። አሁን ባለው ሲትዌሽን በደንብ ማህበሩን በደንብ ፕሮሞት በማድረጋችን በማስተዋወቃችን ከእኛ በላይ ስራው በደንብ ጎልቶ በመውጣቱ ቢሮአችን ድረስ ነው አልባሳት ይዘው የሚመጡት። እንዲሁም ባለፈው አሁን በዚህ 15 ቀን ውስጥ ወደ 8 ኩንታል የሚሆን ልብስ እዚሁ ቢሮ ድረስ አምጥተውልናል የኪዳነ ምሕረት የጽዋ ማህበሮች አሰባስበው። አልደወንላቸውም፣ አልጠየቅናቸውም። ራሳቸው ነው የሚያመጡት። እና ማህበረሰቡ ወደ አካውንቱ ገንዘብ ያስገባል። ማገልገል ያለበትን ቢሮ ድረስ አምጥቶ ነው የሚሰጠን እና ከዛ ባለፈ ደግሞ በ15 በጎ ፈቃደኛ ተቋቁሞ አሁን በአማራ ክልል ላይ ወደ ሁለት ሺህ አምስት መቶ የሚሆኑ አክቲቭ በጎ ፈቃደኞች አሉን። አስ የሚሆኑ ብራንቾችን ከፍተን እየሰራን ያለነው እና ይቀጥላል። ግን በደንብ ጎላችን እየመታን ነው ብለን እናስባለን አሁን ባለው ሁኔታ። ኦኬ። መልካም ማህበሩ የሚያከናውናቸው ተግባራት ዋና ዋናዎች መጥሏቸው ምንድን ናቸው? በተለይም ደግሞ በእናንተ በዚህ በኩል ባለ ድጋፎች የሚካተሉ የህብረተሰብ ክፍሎች እነማን ናቸው? ላይ ሀሳብ ይሰጥ እሺ የሚከናወኑ የበጎ ፍቃድ ስራዎች እጅግ በጣም ብዙ ናቸው። እውነት ለመናገር ተፈጥሯዊና ሰው ሰራሽ የሆኑ ችግሮችን በሚከሰቱበት ሰዓት፣ ከዛ ውጪ ደግሞ የእቅድ አውጥተን የምንሰራባቸው ስራዎች አሉ። እንዳልናችሁ ከዚህ በፊት መቶ አረጋውያን በቋሚነት ተይዘው የሚደገፉ አረጋውያን አሉ እነሱን የባል ቀን የሽንኩርት ዶሮ ዘይት ድጋፍ የአልባሳት ድጋፍ አስቤዛ በሚያስፈልጋቸው ሰአት የአስቤዛ ከዛ ሲቀጥል ደግሞ የህክምና ጤና ችግር ከገጠማቸው ከተለያዩ ተቋማት ጋር በመነጋገር የህክምና እንዲያገኙ እናደርጋለን። ወጣቶች አሉን። ወጣቶች አሁን ትልቅ ችግር እየሆነብን ያለው ስራ ስለሆነ ስራ ፈጠራ ጋር እንሰራለን። ከዛ ውጪ ጎበዝ ተማሪ የሆኑ ተማሪዎችም አሉን ግን የአቅም ውስንነት ያለባቸው እነሱን በየአመቱ የትምህርት ቁሳቁሳቸውን ድጋፍ እናደርጋለን። ከዛ ውጭ ደግሞ በቋሚነት ይዘው የሚያግዟቸው የሚያስፈልጋቸውን የአመቱን ሙሉ የሚያስፈልጋቸውን ሁሉ ሸፍነው የሚያስተምሯቸው የምናገናኛቸው ሰዎች አሉ። በቋሚ ይዘው እነሱን የመደገፍ ስራ የሚሰሩ አሉ። የደም ልገሳ አለ፣ የጽዳት አለን። እንዳልኩ የአልባሳት ድጋፍ እናደርጋለን። ወጣቶች አሉን በጣም ጠንካራ ጠንካራ የሆኑ ለእነሱም ደግሞ የተለያዩ ሙያዊ ስልጠናዎችን እየወሰዱ ወደ ሙያ እንዲገቡ የምናደርግበት ነገር ነው ያለው። የሚሰራው ስራ በጣም በርካታ ነው ማለት የአስራ ሁለት አመቱን ለመግለጽ ትንሽ ይከብዳል። ግን ከዚህ በፊት ከተፈጥሮ አንጻርም ማንሳት እንችላለን። ለምሳሌ አጣይ አካባቢ በተፈጠረው ችግር ምክንያት ብዙ የተፈናቀሉ ወገኖቻችን ነበሩ። ለነሱም ድጋፍ አድርገናል። ቻግኒ ራንችን ማንሳት እንችላለን። ቻግኒ ራንች አካባቢ የነበሩ በጣም የተፈናቀሉ ወገኖቻችን ነበሩ። ለነሱ ድጋፍ አድርገናል። ከተፈጥሮ አንጻር ስንመጣል የቦጭ የሆነ ሰዓት ላይ በጣም ከባድ ችግር ሆኖ የነበረበት ሰዓት ነበረ። አወሱ ጋር ሰርተናል። ና ተፈጥሯዊ ና ሰው ሰራሽ ችግሮችም ሲፈጠሩ ጭምር በቻል ነው ሁሉ የትኛውንም አይነት የበጎ ፈቃድ ስራ አቅማችን በፈቀደ ህይወትን የማዳኑ ትልቁ የምንለው ስራ በተለይ ደም መለገስን ጨምሮ ለበርካታ ዓመታት ያለማቋረጥ የሰራ ነው ስራ ነው። የምሰራቸው ስራዎች ብዙ ናቸው። ግን ምረት የምትጨምረው ነገር ካለ እንደነገራችሁን ከሆነ በአስር ቅርንጫፎች ሁለት ሺህ አምስት መቶ ዘጠኝ አባላት አሏችሁ። እንግዲህ ይህን ሁሉ የምትሰሩት ስራ እና የአባላቱ ቁጥር ቢበዛ ከምትሰሩት ስራ አንጻር በጣም ከባድ ነው ለማቃጣት እና ከአባላቶቻችሁ መዋጮ ውጭ ገቢ የምታገኙበት መንገድ ይኖራል? አዎ፣ ገቢ እንዲያውም እንደ ሌሎች ለሌሎች በተለይ አዲስ ለሚቋቋሙ ማህበራት የበጎ ፍቃድ ማህበራት እንደ ሮል ሞዴል ይሆናል ብዬ ነው የማነሰው። ይህን እኛ እንዳነሳሹ ፈንድ የለንም። ከመንግስትም ከውጭ መንግስታትም ከሀገር ውስጥም ኤንጂኦዎችም ፈንድ አያደርጉንም። ስራዎችን አብረን ኮላብሬት አድርገን እንሰራለን፣ ግን በገንዘብ ደረጃ ፈንድ አያደረጉንም እና ብዙ ሰው ጥያቄ የሚፈጠርበት 12 ዓመት ሙሉ ሎካል በሆነ መልኩ ሪሶርስ እያሰባሰባችሁ እንዴት ልክ ትቀጥሉ ቻላችሁ? ምክንያቱም ቋሚ ገንዘብ ሳይኖረን፣ ቋሚ ግን ተረጂዎች አሉ። ቋሚ መቶ አረጋውያን አሉ፣ እኛን የሚጠብቁን ቋሚ ተማሪዎች አሉ፣ መቶ አራት ተማሪዎች እኛን የሚጠብቁን። ልክ መስከረም ሲደርስ ገና ጳጉሜ ላይ ጀምሮ መጠው ተማሪዎች ዘንድሮም አለን አለ፣ እናንተ ናቸው የምትሰጡን ይልሃል። እና ቋሚ የገንዘብ ምንጭ የገቢ ምንጭ ሳይኖረን ግን ቋሚ ተረጂዎች አሉንና ያን እንዴት ነው የያዝ ነው። ፕላን ኤ ቢ ሲ ብለን አሉን ፕላን ኤ ምንድን ነው የአባላት መዋጮ አለን ትንሽ ብትሆንም ትንሽ ትመስላለች ግን በደንብ ያግዘናል ብለን እናስባለን አስራ አምስት ብር ጀምሮ መደበኛ አባል ከዛ የክብር አባል የብርና የወርቅ አባል ብለን እስከ አንድ ሺህ ብር ድረስ በፍላጎት በፍላጎት መሰረት ያደረገ የአባላት መዋጮ አሉን እሱ ከዛ ከዚህ በመቀጠል ደግሞ ሶሻል ሚዲያን በመጠቀም እንዲሁም የመጀመሪያዎች ቲክቶክ ራሱ ሳይመጣ በደንብ ቤቲም ታውቂያለሽ ብዬ አስባለሁኝ ቲክቶክ ራሱ ሳይመጣ ከመምጣቱ በፊት በማህበራዊ ሚዲያ ነው ገንዘቦችን የምናሰባስበው፣ ሶሻል ሚዲያን በደንብ በመጠቀም ፌስቡክ እና ዩቲዩብ ላይ እና እንደዚ አይነት ስራዎችን በመስራት በዛ እናሰባስባለን። ከዛ አሁን ይህ ሁሉ ሆኖ ደግሞ ካልተሳካ ምክንያቱም ቋሚ ተረጂዎች አሉን። ይህም ሆኖ ካልተሳካ ደግሞ እንትኖችን ፕሮፖዛል ጽፍና ለድርጅቶች እናስገባለን። ድርጅቶች ሳፖርት ሊያደረግም ይችላል ሊያረግም ይችላል። ይህም ሆኖ የመጨረሻው ታይም ደርሶ ግን ሳምንት አምስት ቀን ስድስት ቀን ሲቀረው ለምሳሌ መቶ ሺህ ብር 50 ሺህ ብር ሊጎለን ይችላል። ያ ሲሆን ከመስራቾች ከአስራ አምስቱ መስራቾች ውስጥ ግማሽ የሚሆኑት ባህር ማዶ ስለሆኑ ይሄኔ ማሟላት ግዴታ አለባቸው አሰባስበው እነሱ ስለዚህ ያን ያድርገው ያንን ያሟላሉ። እስካሁን ያው አስራ ሁለት አመት ሙሉ ሰው ተከፍቶብን ተመልሶ አያውቅም። እኛ እናስባለን እግዚአብሔር ነው የሚፈጽመው ይላል ከፌ ብዙ ጊዜ መልካም ነገር እስካሰብን ድረስ የመልካም ነገር ባለቤቱ እግዚአብሔር ነው

የመጀመሪያው በጎ ፍቃደኛ መሆን ነው እንዳልነው ቅድም። ከዓላማችን ውስጥ አንደኛው ነው የበጎ ፍቃደኛነት መስፋፋት። ስለዚህ ሰው እንዲሰራ የመጀመሪያው የውስጥ ፍቃድ ያስፈልገዋል። ስለዚህ በጎ ፍቃደኛ መሆን ነው የመጀመሪያው ትልቁ መስፈርታችን። ከዛ በሚሰሩ የትኛውም የበጎ ፍቃድ አክቲቪቲዎች ላይ መሳተፍ። ከዛ ውጭ በስነ ምግባር ደግሞ ዲሲፕሊን የሆነ ብዙ ጊዜ ይመሰከርለታል። የኛ የበጎ አድራጎት ማህበር የድንበር የለሽ ልጆቹ ስነ ምግባራቸው በጣም ነው የሚገርመው የሚሉበት አጋጣሚ ሟላ እና እስከዛ ድረስ በደንብ በስነ ምግባር የታነጸ መሆን አለበት። በጎ ፍቃደኛ፣ ያው በጎ ፍቃድ ይታወቃል፣ ትርጉሙን በደንብ ማወቅ መቻል አለበት። ለሚሰጠው የበጎ ፍቃድ ስራ አገልግሎት የትኛውም ነው አይነት መልስ ሳይጠብቅ ማህበረሰቡን የሚያገለግል ማለት ነው በጎ ፍቃድ። ስለዚህ ይህንን ተረድቶ በደንብ የበጎ ፍቃድ ስራ ለማገልገል ማህበረሰቡን ለማገልገል ፍቃደኛ የሆነ ነው። ከዛ ሲቀጥል ደግሞ አላማዎች አሉት የበጎ አድራጎት ማህበራት አለሙ አሉ። ይህንን አላማ የድንበር የለሽ የበጎ አድራጎት ማህበር አላማን አውቆ በደንብ ተረድቶ የሚገባበት ነው የሚሆነው። ከዛ ሲቀጥል ያው መሳተፍ ነው ምንም ጥያቄ የለውም። በምናደርጋቸው የበጎ ፍቃድ ስራዎች ሁሉ የሚሳተፍ ነው የሚሆነው። ከዛ ውጪ ወደ እኛ ሲመጣ ማሟላት ያለበት ነገር አለ። ምንድነው? መጀመሪያ ያው በደንብ ማህበራችን እናስተዋውቃለን፣ ዲሲፕሊን መሆን እንዳለበት፣ ምን መስራት እንዳለበት፣ ምን ምን ስራዎች እንደሚሰሩ በደንብ ስለ ድንበር የለሽ የበጎ አድራጎት ማህበር በደንብ አስቀምጠን እውቅና እንፈጥራለን። እሱን ከፈጠርን በኋላ የሚሞላ ፎርም አለን። ሁለት ጉርድ ፎቶግራፊ ያስፈልጋል። የመጀመሪያው የሚሞላው ፎርም ላይ የሚቀመጥ ፎቶ ሲሆን ሁለተኛው ደግሞ መታወቂያ እንሰጣለን። የበጎ ፍቃድ ማህበሩ አባል ከሆነ ከተወሰነ ጊዜ በኋላ ነው መታወቂያውን የሚወስደው። ወዲያው የምንሰጥበት ሲስተም የለም። ሁኔታዎች አንዳንዴ ከዛ ውጪ ፍቃደኛ የሆነ የሚሰራ በጎ ፍቃድ የምንሰራባቸው ሁኔታዎች ላይ ሁሉ የሚገኝ አላማ ያለው በተለይ ማህበረሰብን ከማገዝ አንጻር በደንብ አላማ ያለው ይህንን ካሳወቅም በኋላ ሜንበር ይሆናል። ከዛ በኋላ የሚጠበቅበት ያው እንዳልኩ የበጎ ፍቃድ መስራት እንዳለው ሆኖ የሚጠበቅበትን ወርሃዊ ክፍያ አለ። ከአስራ አምስት ብር ጀምሮ ነው። አስራ አምስት ብር ክፍያ መክፈል፣ በሄደበት ሁሉ የድንበር የለሽ በጎ አድራጎት ማህበር አላማዎችን ማስተዋወቅ፣ በጎ ፍቃድ ስራ መስራት። ከጎኑ እኛ ጋር ባይመጣ እንኳ ከጎኑ ያሉ ሰዎች መታገዝ የሚገባቸው ሰዎች ካሉ እነሱን በማገዝ እኛ ጋር መቀጠል ይችላል ማለት ነው። በሄደበት ሁሉ እንዳልኩ አሁን እንደ ክልል ነው እየሰራን ያለ ነው። ባህር ዳር ያለው ባህር ዳር ያለ ከሌላ አካባቢ ሌላ ጊዜ ባህር ዳርን እንኳን ለቆ ቢሄድ የበጎ አድራጎት ማህበር አላማውን የሚያስቀጥል አሉ። እንደዚያን ውጭ ላይ የሚሄደው አላማውን እያስቀጠሉ ያሉ አሉ። በሄደበት አጋጣሚ ሁሉ የድንበር የለሽ በጎ አድራጎት ማህበር ተግባር በተግባር የሚያሳይና ከዛ ደግሞ ሲቀጥል በደንብ እየሰራ የሚያስተዋውቅ አይነት ነው። ከዛ ውጪ እንዳልኩ ያው የመጀመሪያውና ትልቁ መስፈርታችን ግን በጎ ፍቃደኛ መሆኑ፣ በጎ ፍቃደኛ ከሌለ በጎ ፍቃድ ስራዎችን ማከናወን አይቻልም። ስለዚህ በዛ የሚያምን እንዳልኩ የበጎ ፍቃድ ስራ ማለት ያው የምትሰጠውን አገልግሎት የትኛውም አይነት ምላሽ ሳትጠብቅ ማህበረሰብ አገልግል ነው። ስለዚህ ያንን የሚያደርግ ሁሉ ማንኛውም በጎ ፍቃደኛ የበጎ ፍቃድ ስራ መስራት ያለው ፍላጎት የሆነው እንዳልኩ ፎርሙን በማስሞላት አባል መሆን ይችላል። እንግዲህ መስጠት በጣም ደስ የሚል ስሜት እንዳለው ሁላችን ናባለ ድርጅቱ የሚሰራው ስራ ላይ በሚሰራው ስራ ውስጥ እናንተ ያተረፋችሁት ያሳደረባችሁ መልካም ተስ አው የመጀመሪያው እና ትልቁ፣ አሁን እንደውም ብዙዎቻችን ጋር እየቀረ ያለብን ነገር ነው፣ እና እኔ እንደውም ብዙ ነገር እያጎደለብን እንደሆነ አስባለው። ምርቃት ነው በቃ ማህበረሰብሽን ስታገለጊ የመጀመሪያው ትልቁ ነገር እድሜ የሚቀጥልን ምርቃት ከነሱ ማግኘት ነው። ከዛ ሲቀጥል ደግሞ ይህን ሊን እርካታ አለው የሆነ ሰው በነገራችን ሁሌ ማገዝ፣ መስጠት ምናምን ብቻ ይመስለዋል ሰው። ግን ቁጭ ብለሽ የሆነ ችግር እንዳለበት መጦ ሲነግርሽ በራሱ ያንን ለአንቺ ማካፈሉ ይሆን ለሱ የሚቀንስለት ነገር አለ እና ችግራቸውን እንኳን ምንም እንኳን ባታደርጊላቸው አንዳንዴ ቁጭ ብለሽ ችግራቸውን ሰምተሽ ሀሳብ እንኳን ስንሰጫቸው ያላቸውን ደስታ እናያለን። ከዛ ውጪ አሁን ካለው ሁኔታ አሁን በተለይ ከኑሮ ውድነትም ከምንም ከምን ነገር እየተነሳ አንዳንዴ ጎረቤቶች ላይ በበዓል ቀን የሆነ ነገር እየተደረገ እዚህ ጋር ግን ባለመቻል ዝም ብሎ የሚውል ሰው ሲኖር ትንሽ ይሰብራል ና ያ እንዳይሆን ነው እኛ እየሰራን ያለ ነው። ፕላስ ደግሞ ስንሰራና ስንደግፍ እንደዛ እንዲቀጥልም አይደለም። አሁን ለምሳሌ አረጋውያን እንዳልነው አረጋውያን ድጋፍ ስለሆነ የሚፈልጉ ሁሌ ድጋፍ ያስፈልጋቸዋል፣ ድጋፍ ነው የምታረጊው። ወጣቶቻችን ጋር ግን ስንሰራ፣ ቅድም ብለናል፣ ስራ እንፈጥርላቸዋለን። ድጋፍ ስናደርግ ያን የመደገፍ አይነት ስሜት እንዳይኖራቸውም ሁሉ እየሰራን ነው ምንልካቸው። ምክንያቱም እንደዛ እንዳይቀጥሉ፣ ነገ ህይወት ይቀጥላል። ፕላስ ደግሞ ሌላው ለዚህ ማሳያ የሚሆነው የሰራ ነውን የበጎ ፍቃድ ስራ ላይ የሚገኙ ተጠቃሚዎቻችን ብዙ ጊዜ ለሚዲያ አሳልፈን አንሰጥም። ከፖስታትንም ብለርዳድገነ መንፖስታቸው ምክንያቱም ህይወት እንደዚህ አይቀጥልም ና ከዚህ የበጎ ፍቃደኛ ከመሆን ያገኘነው ጥቅም ምንድን ነው? በፊት እኔ ብዙ ሰዎች አላውቅም ነበረ ማለት ከውስጥ ተወሰነ ጊዜ በኋላ የትኛውም ተቋም ላይ ብትሄጂ አሁን ድንበር የለሽ ብት እናንተ ናችሁ ምናምን ብለው የሆነ የሚያደርጉ ነገሮች ይቀላሉ። አሁን ከህግ አካል ብሄድ ከህክምና ብሄድ የተለያዩ ወጣቶችና ስፖርት ብሄድ እንደዚህ ማህበር ላይ የሚሰሩ ተቋማት ጋር ብሄድ ለእኔ ምንም ነገር ከባድ አይደለም። ማለት ስለምታወቅ ነገሮች በቀላሉ ያልቃሉ። ከዛ ውጪ የማህበር ትልቁ ክፍያሽ ማህበረሰቡ ነው። ማለት ማህበረሰብ ስታቂ አንቺ ሲያገለገልሹ ማህበረሰብ ነገ ደግሞ የሆነ ነገር ላይ አንቺ ቢደርስብሽ በተለያየ ቤርሽበት ሁኔታ ሁሉ አንችን ሳፖርት ያደርግሻል። ከዛ ውጪ ቴክኒካሊ የሆኑ ስልጠናዎች፣ በርካታ ስልጠናዎች አግኝቻለሁ። የተለያዩ ኤንጂኦዎች አሉ፣ እነሱ ጋር ጆይን አድርጎ ኤክስፒሪየንስ ሼር የማድረግ ከተለያዩ ከተሞች ጋር እንደ በጎ ፍቃድ ደግሞ መንግስትም የሚያዘጋጀው የድንበር ድንበር ተሻጋሪ የበጎ ፍቃድ አገልግሎት የሚባል አለ ና እሱን አንድ ጊዜ የመሳተፍ እድል አግኝተናል እንደ ማህበር። ከዛም በኋላ የትም ቦታ ያሉ ወጣት በጎ ፈቃደኞችን ሙያ ላይ ያሉ ሰዎችን የማወቅ ነገሮችን በቀላሉ የማስኬድ ከዛ ውጭ ድጋፍ በሚያስፈልገኝ ነገር ሁሉ ሙያዊ እኔ መደገፍ ብቻ ሰውን የሆነ ጊዜ የራሴም ድጋፍ ያስፈልገኛልና ሙያዊ የሆኑ ድጋፎችን ቴክኒካል የሆኑ ድጋፎችን አግኝተናል እንደ ማህበር። ከዛ ውጭ ደግሞ አሁን ለምሳሌ ከዚህ በፊት በጎ ፍቃደኛ ሁነን በመስራታችን ያገኘነው ነገር ምንድነው? በፊት መጀመሪያ ስንጀምር አካባቢ ያገለገሉ ያገለገሉ ቁሳቁሶችን ከቢሮ እያመጣን ነበረ ቢሮ ላይ የምንጠቀመው። አሁን ግን ሙሉ ፈርኒች የሆነና ኤሌክትሮኒክስ ማቴሪያሎችን በደንብ የተሟሉለት ቢሮ ላይ ነው እየሰራን ያለ ነው። ይሄ ደግሞ የመጣው ከተለያዩ ተቋማት ጋር በመገናኘታችን ቴክኒካል ሳፖርት ከማድረግ ሌላ የማቴሪያልም ድጋፍ አድርገውልናል። ይህን ይህን ነገሮች እንድናገኝ አድርጓል። ከዛ ውጭ ውስጥ የነበረውን የበጎ ፍቃድ ስራ በፊት በግል ስሰራ የነበረውን ነገር የተወሰነ ጊዜ በደንብ አጠናክሬ እንደ እኔ ሀሳብ ያላቸው በጎ ፍቃደኞች የሆኑ ከእኔ የተሻለ በደንብ ማህበሩንም ሰፖርት እያደረጉ ያሉ ወጣቶች እያገለግሉ ያሉ ሰዎች ጋር በደንብ እንድሰራ ኤክስፒሪንስንም ሸር እንዳደርግ ጠቅሞኛል። ግን ትልቁ ክፍያችን ያው ምርቃቱ ሚላ ፐርሰናል ስለሆነ ምናልባት እኔ እያሰብኩት ነበር ገኒ ስትናገርና እኔ ያገኘው ደስታ ነው። በቃ አሁን ሰው ብዙ ሰው ድግስ ብደግሶ፣ ቢያበላ ልጁን ቢድር ትምህርት ቤት ግራጁዌት ቢያደርግ፣ የሆነ ስራ ተቀጥሮ ቢሰራ የመጨረሻው ደረጃው ለምንድን ነው የምትሰራው ስትለው እንግዲህ ለእለት ጉረሯችን ከሆነ ትንሽ ገንዘብ በቂያችን ነው አይደለ? በቀን ውስጥ ግን በጣም ኤክስትራ የሆኑ ነገሮችን የምናጠራቅመው ለሳቲስፋክሽን ነው። ቀለ ደስታ ነውና ያን ነገር ሳይኖረኝ አይደል ምንም በጣም የተጋነነ ነገር ገንዘብም ሳይኖር የተጋነነ ስራ ሳይኖር ግን በጣም ብዙ ነገር አላቸው የሚባሉ ሰዎች ያላገኙትን ደስታ እኔ በውስጤ ማግኘት ችያለሁ። ከዛ ባለፈ በገንዘብ ምሰራቸው ፐርሰናል የሆኑ ስራዎች አሉ አለ እዛ ሰርች ያላገኘትን ትልቅ የሆነ ሳትስፋክሽን ማግኘት እችያለሁ። ከዛ ውጭ ግን በጎ ፍቃድ ስራው ውስጥ ስቆይ ምንድን ነው የሚለውን ነገር በደንብ ተረድቼበታለሁ። አሁን እኔ በፊት በፊት ማህበረሰቡን ማገለግል ነበር የሚመስለኝ፣ ግን አይደለም። አሁን አሁን ሳየው እያገለገልኩ አይደለም፣ የሆነ አረጋዊ ሂጄ ስደግፍ ግዴታዬ ነው እየተወጣ ያለ። ያ አረጋዊ ምናልባት የሆነ ጊዜ ወታደርኩ ሀገር ሲያገለግል የነበረ ሊሆን ይችላል። ብቻ ስለ ሀገር የሆነ መስዋዕት ከፍሎ ነው አቅመ ደካማ የሆነው። ስለዚህ ማድረግ ያለብንን ነገር ባለማድረጋችን ራሱን ያጣን ሰው ነው ሳፖርት እያደረግን ያለን ብዬ አስባለሁኝና ግዴቴ ነው እየተወጡ ያለ እንዳንድ ወጣት ብዬ አስባለሁኝና ያንን በደንብ ጽንሰ ሀሳቡን በተግባር እንዲረዳው አድርጎኛል። ንዩ መልካም። አሁን እናንተ እንግዲህ ድንበር የለሽ የበጎ አድራጎት ማህበር አስራ ሁለተኛ ዓመታቸው እያከበራችሁ ነው። የረዥም ጉዞ ነው። እያንዳንዱ ግለሰብ በራሱ እንኳ የሆነ ነገር ማድረግ ቢፈልግ እየፈለገ ያደረገውን እንደዚህ በማህበር መርጃ አድርጎ ትልቅ ነገር መስራት በጣም አሪፍ ነገር ነው። ስለዚህ የማህበር ይህም ጉዞ ለማስቀጠል የወደፊት እቅዳችሁ ምን ላይ ያተኩምን ታስባ ከዚህ የተሻለ ለመስራት ምንድነው የሄዳችሁ ያላችሁት እቅዶቻችሁ ምንድን ነው? ሳት ማንሳት ነው። እሺ፣ የመጀመሪያው ለማስቀጠልና ከአሁኑ የተሻለ ለማድረግ ቅድም መድረክ ላይም ሲነሱ ነበሩ እቅዶች አሉን። የመጀመሪያው እቅዳችን የማህበሩን በፌዴራል ደረጃ ማሳደግ ነው። ከዛ ሁለተኛው ግራንቶች ላይ ፕሮፖዛሎችን ቀጥሮ ቀርጾ ግራንቶችን ተወዳድሮ አሸንፎ ገቢ ማግኘት ብንችል አሁን ከማህበረሰቡ ሰብስበን የተወሰነች ገንዘብ ሳንቲም ከአባላት ሰብስበን ይህን ያህል ስራ መስራት ከቻልን ፈንድ ብናገኝ ደግሞ ምን ያህል ፓወርፉል ሆን እንደምንችል ና በደንብ ሳትስፋክት ሆነን ማህበረሰባችን ማገልገል እንችላለን ብለን እናስባለን። እና ሁለተኛው ፕላናችን ፈንድ ማፈላለግ ና የዛ የሚሆኑ ጽሁፎች ማግኘት ነው። እሱም ደግሞ በቂ የሆኑ ትሬኒንጎችን ካሁን በፊት አግኝተናል። ሪሰርች ላይም ግራንት ፕሮፖዛል እንዴት ይጻፋል የሚሉ ነገሮችን ትሬኒንጎችን በደንብ ወስደናል። እንግዲህ ሀገር ውስጥም ከሀገሮች ላሉ ሰዎች አው ያው ሁሌ እንደምንለው የበጎፍ ፍቃድ ስራ ካለው ሁሊን አርካታ ለማግኘት የግድ ሁሉም ማህበረሰብ በማህበርም ባይሆን በየግሉ በያለበት አካባቢ ሁሉ ከጎኑ ያለውን ሰው መመልከት ቢጀምር ቢያይ ከዛ ውጪ ሰው ብዙ ጊዜ ለመርዳት ያለው ሰው ነው ተብሎ ነው በማህበረሰባችን ና ሁሉም ሰው የሚሰጠው ነገር አለ። ሁላችንም ሙሉ አይደለንም። የፈለገ ሀብታም የፈለገ ብዙ ነገር ያለው ብዙ ነገርን ማስተዳደር የሚችል ተቋም ቢኖር እንኳን የሆነ ጉድለቱን የሚሞላ የሆነ ሰው ያስፈልገዋል። ስለዚህ በጎ ፍቃድ ሲባል ብዙ ጊዜ ወደ ተቋም መሄድ፣ ተቋም ጋር ማገልገል፣ ወይ የሆነ ነገር ማድረግ ብቻ አይደለም። ሁላችንም ይሄ የራሳችን ደካማ ጎን አለን። ያንን ደካማ ጎናችንን ደግሞ የሚያግዘን የሚሞላልን እንፈልጋለን። ስለዚህ ሁሉም ሰው ድጋፍ ያስፈልገዋል፣ ማለት ነው። ይህንም ማመን ነው የመጀመሪያው። ከዛ ሲቀጥል ከጎናችን ያሉንም ሰዎች የመመልከት ፕላስ ደግሞ ሲኖረኝ ይሰጣለው የሚባለው ማመለካከት ማስወገድ መቻል ጥሩ ነው። በነገራችን ላይ እኛ ያየነው ትልቅ ነገር ምንድን ነው፣ ሁልጊዜ መጠበቅ ብቻ አይደለም። ና ከሰራን ከተጋገዝን በጣም ትልቅ አቅም እንዳለን በደንብ በራሳችን አቅም የግድ ሁሌ የውጭንም መጠበቅ ብቻ ሳይሆን ከሰራን ከተጋገዝን ለምሳሌ እስኪያስቢ እንደ አንድ ምሳሌ ብነግረሽ፣ ሁሉም ኢትዮጵያዊ ለምሳሌ አንዳንድ ብር ላያጣ ይችላል። ሁላችንም ኢትዮጵያዊዎች አንዳንድ ብር ብናዋጣ የሆኑ ወጣቶችን በወር አንድ ብር እንኳን ብናዋጣ፣ የሆነ ግሩፕ የሆኑ ወጣቶችን የሆነ ስራ ፈጠራ ፈጥረን የራሳቸው ስራ እንዲኖራቸው ማድረግ እንችላለን። ያቺ አንድ ብር ለኔ ሄዳ የምትጎዳኝ ነገር አይደለችም። ኖራም ደግሞ የምጠቅመኝ አይደለችም። ግን እዛ ቦታ ላይ ደግሞ ላሉ ሰዎች ትልቅ የስራ እድል መፍጠር የሚችል ማንቀሳቀስ የሚችል አቅም ነው። ስለዚህ የመጀመሪያው ከውጭም ከማየት በፊት የራሴ ጋር ምን አቅም አለኝ የሚለውን ነገር ማየት ብንችል እንዳልኩች ከጎናችን ያሉንም ሰዎች መርዳት መደገፍ ብንችል እስከሚኖረን ባንጠብቅ ማለት አለን። አሁን ለምሳሌ ሙሉ ጤነኛ የሆነ ሰው ደም መለገስ ይችላል። ደም ደግሞ ደም በማጣት የሚሞቱ የህብረተሰብ ክፍሎች እንዳሉ እናውቃለን። ስለዚህ የሰውን ህይወት ታደገ ማለት ነው ደም ለግሶ። ስለዚህ ይህ ሰውዬ ሌላ ከሚሰጥ ከገንዘብም ከምንም በላይ ደም ሰጥቶ ያንን የዛን ሰው ህይወት እንዲቀጥል አድርጎታል ማለት ነው። ይህ ትልቅ ነገር ነው፣ በጣም በምንም በገንዘብም በምንም የማይተመን ማለት ነው። ስለዚህ ምናለኝ አለኝ አንበል። የምንሰጠው ነገር እስከሚኖረን ድረስ አንጠብቅ። በራስ አቅም መተጋገዝ መደጋገፍን እንልመድ። ያው ማህበር መመስረቱ የሚጠቅመው ምንድነው? ህጋዊ ለመሆን ነው። ከዛ ደግሞ ተጠያቂነትን ለማምጣት ነው። ፕላስ ማህበር ላይ ስትሆኚ እዛ ጋር የሚሰሩ ተከታታይነት ያላቸው ስራዎች ስላሉ እነሱን ተከታታሽ በቅድ ስለሆነ የሚሰራው ትሰራ ያለሽ እነዛን ስራዎች ለመስራት በጎ ፍቃደኛ ለመሆን ለመቀጠል ያግዛል። ከዛ ደግሞ አንድ ከምትሆኚ ብዙ ስትሆኚ የምታመጩ ብዙ ነገር አለ። እኔ እንዳልኩ የራሴ ደካማ ጎኖች ይኖርኛል። ለዛ ደካማ ጎኖች የሚሞሉበት ነገር ይኖራል። ማህበር ስትሆኝ ብዙ ነገር አለውና የግድ ማህበርም ጋር ባይሆን ከስራቸውም እንደዚህ አይነት ነገሮችን መስራት ይልመዱ። ከዛ ውጪ በጎ ፈቃደኛ የሆኑ ሁሉም ሰው የበጎ ፈቃደኝነት ስሜቱ ቢኖረው፣ ከዛ ውጭ ደግሞ መስራት የሚፈልጉ በየትኛውም አይነት ሁኔታ በደንብ ማለት ማግኘት መድረስ ያለበት ቦታ ላይ ሁሉ ገብተን በቻልነው አቅም ሁሉ እየሰራን ስለሆነ ድጋፍ ሲባል ብዙ ጊዜ ገንዘብ ብቻ አይደለም። የቴክኒካል ሳፖርት አለ፣ እውቀቶች የምናገኛቸው እውቀቶች አሉ፣ የማቴሪያል ሳፖርት አለ። ስትገናኝ ብዙ የሚመጡ አዲስ ሀሳቦች አሉ። እነዛ ደግሞ አንችን ማህበረሰብሽን እንድታገለግኝ ትልቅ እድል ይፈጥራል። ስለዚህ ሁሉም ሰው ባለበት የበጎ ፍቃድ ስሜት እንዲኖረው፣ ፕላስ ደግሞ እኛም እንዳልኩሽ አሁን ካለንበት ከፍ ብለን መስራት እንፈልጋለን ና ተቋሞች አሉ። አሁን ፕሮጀክቶች እየመጡ ነው። እኛ ጋር የሚሰሩ ተቋማት ብዙ አሉ፣ መንግስታዊ የሆኑም መንግስታዊ ያልሆኑም ፍቃድን ከመስጠት ጀምሮ ማለት ነው። አሁን እነሱ ጋር የምናገኘው ሳፖርት እንዳለው ነው የምናገኘው ነገር። ደግሞ ከዚህ ከፍ ቢል እንደተባለው የራሳችን የሆነ ትልቅ ተቋም ይኖረናል ወደፊት። በሀሳብ ደረጃ ያስቀመጥነው ነገር አለ። እስካሁን ቤት ለቤት ነው ድጋፍ ስናደርግ ስንረዳ ምናምን የነበረው ከዛ በዓለም ቀን ሲሆን ወይ የሆነ ነገር ሲኖር እዚህ መጣው የሚያስፈልጋቸውን ነገር እየወሰዱ ነው። ወደፊት የራሳችን የሆነ ትልቅ ልክ እንደነ መቄዶኒያ አይነት የራሳችን የሆነ ተቋም የመገንባት ፍላጎት አለን። መስራት ይሄንንም የተወሰነ ሂደት ሂደንበት ከተማ አስተዳደሩ 125 ካሬ ቦታ ሰጥቶናል። ያው የጠበቅነው ያህል ባይሆን ከዚህም በተሻለ ነገን ከነገ ወዲያ መስራት እንፈልጋለንና መንግስታዊ የሆኑ ተቋማትም ፕሮጀክቶችም እንዲህ አይነት ሀሳብ ያላቸውም ሰዎች ወደ እኛ ጋር ቢመጡና አብረን የመስራት ስራ ቢኖር የእኛም ሀሳባችንን ለማሳካት ትልቅ አቅም ይሆነናል። እነሱም ደግሞ ወገናቸውን በመርዳት ልክ እኛ ያገኘውን አይነት ደስታውንም፣ ማህበረሰቡ ምርቃቱንም ምናምን አብረው እንዲወስዱ አብረን ስራ ማለት ይፈልጋል። በተጨማሪ እኛን ማገዝና ማገልገል የሚፈልግ በኢትዮጵያም ም በዓለም አቀፍ ደረጃም ያሉ ዋናው ባህር ዳር ያለው ዋናው ቢሮችን በባህር ዳር ከተማ ቀበሌ 13 ሽምብጥ ወጣት ማዕከል ከዲፖ ወደሚካሄድ ሚካኤል በሚወስደው መንገድ ውስጥ ሽምብጥ ወጣት ማዕከል ግቢ ውስጥ እንገኛለን። ማህበራዊ ሚዲያ ላይ ፌስቡክ ላይ ቲንክ ፖዚቲቭ ወይም በጎና አስብ በአማርኛም በእንግሊዘኛም ሚል እንትን ግሩፕ አለን እዛ ላይ ኤቭሪቲንግ የሚያስፈልገን ማቴሪያል ፖስት ስለምናደረግ በዛ ላይ አካውንቶችም ስለሚቀመጡ አድራሻዎችም ስለሚቀመጡ እንዲሁም ደግሞ ድንበር የለሽ በጓራጎት ማህበር ባህር ዳር ኢትዮጵያ ሚል የፌስቡክ ፔጅ አለን እዛ ላይ ጆይን ቢያደርጉንና ስራዎችን አይተው በሚያስፈልጉን ማቴሪያሎችም ሆነ ገንዘብም ሆነ አድራሻም እዛ ላይ ስለሚቀመጥ በዛ ሳፖርት ማድረግ ይችላሉ በአማራ ክልል አስር ቅርንጫፎች አሉን ራያ ቆቦ ኮምቦልቻ ቻግኒ ኮሶበር ሁመራ። ሰከላ ጋይንት ላይ አዴት እና ደብረ ብርሃን ላይ በቅርቡ ደግሞ ከፍተናል። በእነዚህ ብራንቾቻችን ባሉበት በቢሮቸው ሄደው ማናገርም ይችላሉ። ስልካችንም ወብሳይት ላይ ስላለ በዛ አግኝተው ሳፖርት ማድረግ ይችላሉ እንላለን። እናንተም ሀሳባችንን ለማጋራት በጎነትን ለማስፋፋት ረዥም ጊዜ ከጧት ጀምራችሁ ነው እዚህ ፕሮግራሙ ስትቀርጾ የነበረውና በራሳችሁ ፍቃድ መጣችሁ ስላገኛችሁን እጅግ አድርገን እናመሰግናለን። በርቱልን ነው የምንል ፕሮግራሙን በማዘጋጀት አብረናችሁ የነበርነው እኔ ቤተልኝ ሰማና ጋሻዋ ነበርኩኝ።